ሚልካ እባላለሁ። ሰርፕራይዝ። እዝራ ይባላል ሙዚቀኛ እና ዘፋኝ ነው። ዛሬ ከተጋባ እንድፍን ሁለት ዓመታችን ነው። ይ ቦቴርሳ ይቺ ደግሞ በጣም የምወዳት እና ልክ እንደ እህቴ የማያት ጓደኛዬ ነች። ኤደን ትባላለች። የዕለቱ የፕሮግራማችን መድረክ መሪ ነች። ምንድነው ሆቴሉ ደህና ሆቴል አላዘጋጃችሁም እንዴ? ያው ሚልክን ታውቃት የለ ምን ታደርጋለህ። እስሙ ኢንተርናሽናል ሪሰርቸር ነች። ለመሆኑ አካባቢው ላይ ሳይኖርበት ምንድነው? ነው ደህና ሰው ቀጥሮ ደህና ቦታ ማታዘጋጁት? ቀልደን እንዴ ማል ከተማ እኮ ነው። ሙሉ ባንዱ መጥቷል እኮ አንተ ብቻ ነው የቀረው። ምን ማለት ነው? እስኪ ልጠይቅሽ፣ ንገሪ አለቀ ወይ ፍቅርሽ? እንደ አማረ ፍቅር ይቅሮይ በጅምር እ ምንድን ነው የመጀመሪያ ንገሪ፣ ምንድን ነው የመጀመሪያ። የመጀመሪያ መርሳት ግን በጣም ከባድ ነው። በጣም ባይሆን ከአንተ እሱ ይጠቅመኛል።

ያስረዛኝ ጌታዬ፣ የሌስትሮ ደንበኛችሁ ነኝ። የሚሰራ ጫማ ይኖራል? እሺ፣ ይቅርታ ግን አይቼ አላቅም። እንገናኛለን። ችግር የለውም። እኔም እኮ በጣም ናፍቆኛል። ያኔ እራሱ ሳላመሰግነው ደደብ እመስልሻለሁ። እንደ ደንበኛችሁም አልሞቶበት ነው። እንደውም ሁሉንም አስወጣቸውና የምሽቱን ሂሳብ እኔ ይዘዋለሁ። ይቅርታ፣ እንደሱ ማድረግ እንኳን አንቺ እና ያቺ ቀልቤ የማይወዳት ጓደኛሽ ፍቺ ስለምትሉት ነቀርሳ፣ እሺ የጋብቻ ሰርተክፊትና እንደነገርኩሽ የጠበቃ ውልና ውክልና ያስፈልጋል። ታሪኩ ብዙ ነው። ሌላ ጊዜ ከቢሮ ውጭ ተገናኝተን እናወራለን። ሚልካ ኃይለ ሚካኤል ነው። አዎ ኃይለ ሚካኤል አፍቅራ እዝራው እንደሰን ይቅርታ፣ እዝራ ነው የሚለው የባለቤቴ ስም። አዎ እዝራ፣ እንደዛ ነው እዝራ። እዝራው፣ እንደዛ ነው ይቅርታ። በሰላም ይቅርታው አልታምጭልኝ ትችያለሽ። አረ ችግር ነው። ምን ይላል አልገባኝም። ግን እንዴት ቢሮ ውስጥ ዋት

ሁለቴ በል ድቅቅ ጎኔና ይመቸው። እንከቲ በል ድቅቅ ጎኔና ይመቼው። መቼም ያለ ወዳጅ አይደለም ያለ ሰው መቼም ያለ አይደለም ያለሰው እውነት ማመን አልቻልኩም። እኔን የምትፈልጊበት ጊዜ መጣ። አይ ጊዜ ለሁሉ አይገርምም። ለእኔም በጣም ገርሞኛል። እሺ ምን ልርዳሽ? ያላቅማ ትወጣ ጠርባክ እመቤት፣ ለምን አሽሙሩን ትተሽ የፈለግሽ ለምን እንደሆነ አትነግሪኝም? ሰሞኑን የላካ ደንበኛ ኦ ሚልካ መጣች እንዴ? አዎ ስሟም ማንንም በላት ግድ የለኝም። የት ነው የምታውቃት? ግንኙነታችሁስ? ግንኙነት ማለት ምን ብላሽ ነው? እሷ ምንም አላለችኝም። ለምን አንተ የጠየቅኩህን አትመልስልኝም? ታውቆሻል። ግን በጣም ተንጨረጨርሽኮ። ያረግነውን ነገር ነገረችሽ እንዴ? ቀን ተሻል ማለት ነው። ቤን እስቲ አንዳንዴ እንኳን ቁም ነገር እናውራ። ተይ እንጂ በቁም ነገር እኮ ቀልን የተማርኩት ከአንቺ ነው። እሺ፣ አሁን ስለ እሷ ትነግረኛለህ ወይስ ቢሮ የለቀ ትወጣለህ? አንቺ ከሆነሽ እርዳታዬን ፈልገሽ እዚህ ድረስ የጠራሽን ለምንድን ነው? ለራስሽ ነገር እንኳን መሸነፍን ማትለ ምቹ እኔ ሽፍፈት የሚባል ነገር አላውቅም፣ አልወድም ነው። አዎ ከሆነ በጣም ጥሩ። ምንም ስለ እሷ መረጃ ማስረጃ መናገር አልፈልግም። ለምንድን ነው ማትፈልገው? ስሟን ማን ነበር ያልሽኝ? ሚልካ ሚልካ ሚልካ ኃይለ ሚካኤል አዎ

አይዞ ተፋታን ማለት እኮ ተለያየን ማለት ወይም ደግሞ አንገናኝም ማለት አይደለም። የሰውን ልጅ ብዙ የሚያገናኙት ነገሮች ይኖራሉ። አሁን ላይ የማወራበት ሁኔታ ላይ አይደለሁ ራሴን በጣም አሞኛል። አይዞ፣ አሁን ላይ እውነታውን መቀበል ነው ይሻለን። ስንለያየቱን የሚያህል ብንጎዳ፣ መለያየቱን ግን አስፈላጊ ሆኖ አግኝቼዋለሁ። አሁን ላይ ይሄን አድርጊ ይሄን አታድርጊ ማለት አቅም የለኝም። የሚያስደስትሽን ነገር አድርጊ። መለየታችን ምንም አልመሰልህም ማለት ነው? ቢመስለኝስ። ቢመስለኝ ባይመስለኝ ምን እንዳላመጣ ነው። ግን በአንድ ነገር አምናለሁ፣ ምን ጊዜም ቢሆን ፈጣሪ ከተበዳዮች ጎን ነው። ማሽ ነው እንኩኝ። ደሞ ቀጣይ ቅዳችን ምንድነው የሚሆነው? አንተ ልዝራ ፕሮዲስ ላድርግ በሚል ሰበብ የመጀመሪያው የት እንዳልጅ ፈልገ ማገናኘት እኔ ደግሞ ሚልካፕ ቸኝነት እንዳይሰማት ሪሰርቹ ላይ ጫና አደርግባታለሁ። አሁን ላይ ሪሰርቹን ለመጀመር ምን ምክንያት አላት? ፍትዩ ለጠበቃው ውክልና ሰጣለች አይደል ምናልባት የገንዘብ ችግር ካለ ነው። ሚልኪኮ በጣም ድብቅ ናት። የቸግራት ራሱ ቸገረኝ ብላ አትናገር። የባለፈውን መጨረሻን በሆነ ሰበብ አረጋግጪ ና፣ እኔ በቂ ገንዘብ መድብላታለሁ። ጊዜው በሚልካስም በጣም አመሰግናለሁ። ከአንሳት ደግሞ ነግር ካለሁ ችያለሽ። በማንኛውም ጊዜ እና ቦታ፣ አሁን እዛ ላግኘው። እሺ፣ በቃ ቻው። ታዲያ ምን የምስራች ልታሰሚን የጠራሽኝ? ይሄ ልጅ ደንበኛና ጠበቃው መቼም መደባበቅ የለበትም። ምንም አይደለም። ደግሞም የምደብቅሽ ምንም ነገር የለኝም። በጣም ጥሩ። ማመልከቻ ከማስገባቴ በፊት ለመጨረሻ ጊዜ ቅር ያሰኘኝን እንድትመልሽልኝ የምትፈልገው ጥያቄ ስላለ ነው። ይቻላል። ግን ማመልከቻውን ለማስገባት ዘገየን አልመሰለሽም? ምንም ሳቷሽ ንገሪኝ። የፍችሽ ምክንያት የመጀመሪያውን አረሳት ስላለ ብቻ ነው ማግጦብኝ። አረ እንደሱ አያደርግም። ማለቴ ገጽታች ላይ ስመለከት ባለው የማገጠባት አይነት ሴት ፊት አላየውም። እንግዲያው ፊትን አንብቦ ማወቅ ችሎታ የለሽም ማለት ነው። ሚልካ ፕሊስ የእውነት ግን ማግጦብሽ ነው? አዎ፣ በአካል ባይሆንም ሁሌ በሀሳብ ከመጀመሪያው ጋር እንደማገጠብኝ ነው። በሀሳብ መማገጥ የለም እንዴ? አለ እንጂ ያውም ማንም የማይቆጣጠረው የመጀመሪያውን አሁንም ያገኛታል? ከተጋባም በኋላ እንኳን? በፍፁም። እሷም ሌላ ይውት ጀመራለች። እና ለምን ተለያዩ? ክብር ጠበቃ፣ በዚህ ሁኔታ እንኳን አብረን መቀጠላችን ትንሽ ያሰጋኛል። ስሜታዊ ከሚወዱት ጋር መለያየት እኔና አንቺ እንደምናስበው ቀላል አይደለም። ቀላል አይደለም እና እኔ ብቻዬን ባፈቅረው ምን ዋጋ አለው? እሱ እንደሆነ እኔን የሚጠቀምብኝ እሷን መርሳት ነው የልቡ መደለያ አድርጎኝ ነው። ያው ሚልካ፣ ካንቺ ውጭ የምትቀርበው የምትሰማው እንደሌላ ዳሊላ፣ ቀን አንቺ ደግሞ መቼም ወደ ፍቺ የግፋፋሸት እንዳለሆነ ተስፋ አድርጋለሁ። ለምብዬ፣ የእናንተ መለያየት እናንተን ብቻ ሳይሆን እኔንም ሰብሮኛል። መቼም እዚያ ሀገር ካላለቀሱ ሀዘን አይታይም። አልተለያየንም፣ ደግሞ ማልቀሱ አስፈላጊ አይደለም። እናም አንቺ እሷን መምከር ትሽ ነበር። አሁንም ቢሆን አልረፈደም። ኖ ኖ፣ አንኳር ይረፈደ ይመስለኛል። ለምን እንዲያልሽ፣ እሷ ነገረችኝ። አትበላት እንጂ ሌላ የፍቅር ህይወት የጀመረች ይመስለኛል እሺ አመሰግናለሁ አሁን ተመልሶልኛል የታባክ እንዲህ ካላልኩ እንደ መስገድ ተጣብቃት ለቀነ yes በአንድ ነገር እንስማማ እኔ ስለ ልጅቷ ሙሉ መረጃ ልስጥሽ አንቺ ደግሞ ያልተመለሱትን ጥያቄዎች ትመልሽልኛለሽ። ኦ ሶሪ፣ በጣም አረፈድክ። ሁሉንም ነገር ከራሷ አንደበት ሰምቻለሁ። እጭ አም ስቱፒድ። መጀመሪያ ይህን መደራደሪያ ባቀርብልሽ ኖሮ ምናልባት በነበርኩበት ሁኔታ ሰላምን እታቀበል ነበር፣ ግን አለፈ። ግድ የለም። አሁንም የፈለግሽውን መደራደሪያ አቅርብልኝ። እርግጠኛ ነህ? እርግጠኛ ነኝ። በጣም እርግጠኛ ነኝ። እኔ ከኔ ያልተመለሱልህን ጥያቄዎች መልስልሃለሁ። አንተ ግን ድጋሚ አንተ ግን ድጋሚ አጠገብ አትደረስ ልትይ ነው። ይሄ ነገር ግን በፍጹም መደራደሪያ ሊሆን አይችልም። በዚህ ካልተስማማ ከአንተማ ሌላ ምን ፈልጋለሁ? በጣም ጥሩ። ትናንትን አስቤ እኔ ላይ ያደረግሽውን ነገሮች ሁሉ ድረስ አልሽ እየሞከርኩ። ውሻ ወደ ትፋቱ ይመለሳል ማለት አንተ ነህ። ቢገባሽ ውሻ ወደ ትፋቱ የሚመለስበት ወይኔ ቤት አሬ ሰውዬ ማሰብ እየጀመረ ነው። አገኘኸው እንዴ? ዛሬ 6 ሰዓት ቀጥሬው ነበር። ግን አንድ ነገር ያሳስበኛል። በእኔ በኤዶ አቅም አይፈታ። ምንድነው ደሞስ? ጉረኛ ጉራሽ እንታይና ትዝ ይልሻል እዛ ባህር ውስጥ ያመነጫጭቅ ነው? ኡፍ ለካሱም አለ። ያኔ ናላው በመጠ ዝሮ ስለነበር ላያስታውሰን ይችላል። ከሆነ መልካም ከሆነ መልካም። አለባብስ ለብሰ የምትሄደው? ፈተሽኛል እኮ እና በፈታዝ ዴ ከዚህ በኋላ አይመለከትሽ። አሁን የቆሸሸ ልብስ ነው አደለ? የደነቀሽ ገና፣ በአንቺ ምክንያት እርቃኔ ይንዳለሽ። አሁንም ድረስ አልተፋታንም፣ ስለዛ የምልህን መስማት አለብህ። ምን የሚሉት ገሎ ማዳን ነው። እባክሽ። አዝነሽ ልኝ ነው ወይስ የድሮ ባሏ ተብሎ ስለሚወራ ለክብርሽ አስበሽ? አዎ ለክብሬ ነው። ቆይ ማን ደስ እንዲለው ብለህ ነው? ቁምሳጥን ሙሉ ልብስ ተቀምጦ እንደዚህ ተዝረክሪ ከምትሄደው ስራ ውስጤ ተራቁቶ ላይ መሽቀርቀር ደስ አይለኝም። በጣም ይቅርታ። ይህንን ሁሉ ጊዜ ስደውይኩ ምንም አላየሁትም ነበረ። ጤነኛንሽ ግን? እንዲህ በጣም ደንግጬ ነበር እኮ እኔ መጥሪያ ሲደርሰው ምን አድርጓት ይሆን ብዬ እንዴት እንደደነገድኩ። ማዘዣ ደረሰው እንዴ? ዴ አንቺ ልጅት ነበርሽ። ለማንኛውም እንኳን ደስ ያለሽ። ችሎቱን ካሰብነው በላይ ነው ያጣደፉልን፣ ለዛ ነው እንደዚህ ተጎሳቁሎ የወጣው። ይህን ያባት። አንቺን እኮ ነው ሚልካ። ምን ሆንሻል? ውይ ይቅርታት፣ እዚህ አሁን መሄድ ይኖርብኛል፣ በጣም ቸኩያለሁኝ። ይሻላለይ መሄድ፣ ይሻላለ መለያየት፣ መራቅ ያዋጣሉ። ይሻላለይ አቆራረጡ በጃለ ያዛልቀና ይመቻለ፣ ኑሮስ ይስማማል፣ አዲስ ጎጆ እንደው ይሞቃል